ሴት የያዘው ነገር ቶላይ በርዲም ይባላል። ብሩኬ ዛሬ የሰው ሰው አፍንጫውን ብሎ ገላግሎት ነበረ። ፋሲልን ፈጣሪ አትርፎታን። ፋሲልን ብሩኬ ትዕግስቱን ሳላድንቅ አላልፍም። በጣም ታግሶታል። ሀይሚዬ በዚህ አጋጣሚ የስራ ሰው ነሽ፣ በጣም ጀግና ሴት ነሽ። መስራት ትቼ ያለሽ ነገር ግን ደግሞ የወንድ ልጅ ክብር የሚነካ የሴት ልጅ ክብር የሚያወርድና የሚነካ ነገር ባትሰሩ ጥሩ ነው ብዬ አስባለሁ። ለማስተማር እንኳ ብትፈልጉ አንድ ቪዲዮ እና ሁለት ቪዲዮ በቂ ነው ብዬ ነው የማስበው። ይህም ፕራንክ ተመካክራችሁ ከሆነ የምትሰሩት መቀጠል ትችላላችሁ። ግን ደግሞ ብሩኬን ፕራንክ እያደረግሹ ከሆነ ይሄ ልጅ የሰው ሰው የሆነ ነገር አድርጎ ሌላ ችግር ውስጥ ሌላ መዘዝ ውስጥ ከሚገባ ቀድመሽ ብትነግሪው ጥሩ ነው ብዬ ነው መናገር የምፈልገው። ከዚህ በኋላ ያሉት ቪዲዮዎችም ደግሞ ምንም አይነት ተቀባይነት የላቸውም። ማለት አስተማሪ ቪዲዮ ሊሆኑ አይችሉም ድብድብ ጭቅጭቅ ከሆነ ብቻ ነው መሆን የሚችሉት አይደለም እና እዚህ ጋ ቢበቃሽ ጥሩ ነው ብዬ አስባለሁ ሀይሚዬ እኔ ሀይሚዬና ብሩኬን በጣም ነው መወዳቸው ሁልጊዜ በፍቅር ቢመጡ በጣም ደስ የሚሉኝ ልጆች ናቸው እና እግዚአብሔር በመካከላቸው የገባውን ነገር እግዚአብሔር ያብርድላችሁ ማለት እፈልጋለሁ። ሲቀጥል ደግሞ ሀይሚ ይህን ነገር እንኳን የእውነት አድርገሽው ከሆነ ለብሩኬ ምንም አይነት ነገር አትደብቂ። መደበቅ ዋጋ ያስከፍላል፣ የሚወዱትን ሰው ያሳጣል። መደበቅ ሲበዛ በጣም ብዙ ችግሮችን ያመጣል። ከዚህ በፊትም ብሩኬ እንዳይጎዳብሽ፣ ብሩኬ የሆነ ነገር እንዳይሆንብሽ ደብቀሽ በውስጥሽ ብዙ ነገር ተደራርጋችሁ ብዙ ነገር ተሆኖ ያሳለፉትን እንግዲህ ታውቃላችሁ፣ ሁላችሁም ያ ሁሉ ነገር ቅዝቅዝ ብሎ በርዶ ወደ ፍቅር ተመልሰው ደግሞ ገና ሰላማቸውን ፍቅራቸውን አጣጥመው ሳይጨርሱ ሌላ መዘዝ ደግሞ መጣ። ስለዚህ ምንም አይነት ነገር ቢፈጠር ለብሩኬ ባትደብቂው ጥሩ ነው ብዬ መናገር እፈልጋለሁ። እንዲያው ምናልባት እንኳ ይሄ ነገር እውነት ቢሆን ማለት ነው እና ግን ይሄን ነገር እንደማታደርገው እርግጠኛ ነኝ፣ ሀይሚ ማለት ነው። ሲቀጥል ደግሞ ከብሩኬ ጋር መሆን ትፈልጊያለሽ፣ ብሩኬ ማጣት አትፈልጊም። እንደዛ ከሆነ ምንም አይነት ነገር አትደብቂ ለብሩኬ። ብሩኬ በጣም የዋህ ልጅ ነው። በጣም በቃ ለአንቺ ያለውን ስሜት ታውቂያለሽ፣ አንቺም ለሱ ያለውን ስሜት ሁሉም ሰው ያውቀዋል። እና የምትለያዩም ሰዎች አይደላችሁ። እና ይሄ ነገር ደግሞ በጣም ከባድ ነው እና ተነጋግራችሁ ነገሮችን ብታስተካክሏቸው በጣም ጥሩ ነው ብዬ አስባለሁ። ሰላም ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ዛሬ እንግዲህ እንደተመለከታችሁት ሀይሚዬና ብሩኬም መጥተዋል። ብሩኬ እንግዲህ አቶ ፋሲልን ሰባተኛው ሰማይ ላይ አድርሶ እንግዲህ አፍንጫውን እንደ ባንድራ ወለወለ ነው የሚባለው እና በጣም ከባድ ነው ሁነን ለመናገር እና ሀይሚዬ ያመጣችው ፕራንክ በጣም ከባድ፣ በጣም ተፈታታኝ ነው። ድርቅ ያለ ነገር ነው እና እዚህ ጋር ቢበቃችሁ ጥሩ ነው ብዬ አስባለሁኝ። እንደኔ አስተያየት ማለት ነው እና በጣም ከባድ ነው። ግን አረ በጣም ይከብዳል የእውነት። እኔ ራሱ ወደየት እየሄደ እንደሆነ ይሄ ነገር በጣም ያስፈራል እና ነገሩን ብታበርዱት በንግግር ነጋግራችሁ ብታበዱ ጥሩ ነው ብዬ አስባለሁ። ወይ ተመካክራችሁ ከሆነ የምትሰሩት መቀጠል ትችላላችሁ። ግን ብሩኬ ካላወቀ ሌላ ችግር ውስጥ ነው የሚገባው ይሄ ልጅ። አዲስ አበባ በጣም ከባድ ናት እና ሀይሚ ደግሞ ከዚህ በፊት ማንም ጓደኛ እንደሌላት ከማንም ጋር እንደማታወራ ብሩኬ ብቻ እንደሆነ ጓደኛዋ ሁሉ ነገሯ ነው የምታወራው አይደለም? ስለዚህ ሁሉ ነገርሽን ከብሩኬ ጋር ብታደርጊና ብትጨርሺ ጥሩ ነው ብዬ አስባለሁ፣ ሀይሚዬ። ከዚህ በኋላ ቪዲዮዎቹ ደግሞ በፍቅር ብትመጡልን ጥሩ ነው። እንግዲህ ጾምም ሕማማትም በቃ ሊገባ ነው፣ ነገር ከሰኞ በኋላ እንግዲህ ሕማማት ነው አደለ? እንግዲህ ጸሎት የሚበዛበት ብዙ ብዙ ነገሮች እንትን የምንልበት ነው እና ወደ ሰላም ተመልሳችሁ እንደው ብትችሉ ብትችሉ እንደው ወደ ገዳም ሄዳችሁ ብትመጡ እኔ እራሱ በጣም ነው ደስ የሚለኝ የእውነት ማለት ነው እና ሀይሚዬና ብሩኬ ማለት ነው። እና እንግዲህ ነገሮቻችሁ ተስተካክለው በሰላም እንደምትመጡ ተስፋ እናደርጋለን። ግን እዚህ ጋር ቢበቃችሁ ጥሩ ነው። ይበቃችኋል። በጣም ይከብዳል አይደለ? በሌላ ቪዲዮ እስከምንገናኝ መልካም ጊዜ።